አመሰግናለሁ። እንደምን አመሽታችኋል? ተመልካቾቻችን ዛሬ በአጀንዳነት ከምንመለከታቸው ጉዳዮች መካከል መሶብ የአንድ ማዕከል አገልግሎት ይገኝበታል። ይህ አገልግሎት እንግዲህ ከተጀመረ ጀምሮ ምን ያህል ተቋማት በውስጡ ተካተቱ፣ እንዲሁም ደግሞ አገልግሎትን ከማዘመንና ቀልጣፋ የሆነ አገልግሎትን ከመስጠት አንጻር መምን ስራዎች እስከ ዛሬ ሲሰጡ ቆይቷል የሚሉ ጉዳዮችን ነው ዛሬ የምንመለከተው። እንደሚታወቀው እንግዲህ የተገልጋዮችን ከእንግልት በመቀነስ ፈጣንና ጥራት ያለው ቀልጣፋ አገልግሎትን ለመስጠትና ብልሹ አሰራሮችን ለመከላከል መንግስት የዲጂታል ስርዓትን ከመተግበር ጀምሮ የሲቪል ሰርቪስ ማሻሻያዎችን ሲያደርግ ቆይቷል። ከነዚህ መካከል መሶብ የአንድ ማዕከል አገልግሎት አንዱ ነው። አገልግሎቱ በቋሚነት ሙሉ በሙሉ የዲጂታል ቴክኖሎጂዎችን በመጠቀም በርካታ አገልግሎቶችን በአንድ ጣራ ስር የሚሰጥ ዘመናዊ የአሰራር ስርዓት ነው። በሚያዝያ 2017 በፌዴራል ደረጃ ተጀምሮ ወደ ስራ የገባው መሶብ የአንድ ማዕከል አገልግሎት 12 የፌዴራል ተቋማት ተቀናጅተው ከ41 በላይ አገልግሎቶችን መስጠት ጀምረዋል። እነዚህ አንድ የብሔራዊ መታወቂያ ነው፣ ሁለተኛው የኢሚግሬሽን ና ዜግነት አገልግሎት ሶስተኛው የሰነዶች ማረጋገጫ ና ምዝገባ አገልግሎት፣ የገቢዎች ሚኒስቴር፣ የንግድና ቀጠናዊ ትስስር ሚኒስቴር፣ የስራና ክህሎት ሚኒስቴር፣ የኢትዮጵያ ኢንቨስትመንት ኮሚሽን፣ የውጭ ጉዳይ ሚኒስቴር፣ የትምህርት ምዘና ና ፈተናዎች አገልግሎት፣ ኢትዮ ፖስታ፣ የኢትዮጵያ ንግድ ባንክ ና ኢትዮ ቴሌኮም ናቸው። ተቋሙ እንግዲህ አገልግሎቱን በማሳደግ በነዚህ አ አንድ አገልግሎት ሰጪ ተቋማት ውስጥ ከ180 በላይ አገልግሎቶች እንዲሰጡ በማድረግ ማሳደግ ችሏል ማለት ነው። ይህንን ወደ መዲናዋ ስናመጣው አሁን ላይ በመዲናዋ በሁለት ክፍለ ከተሞች አገልግሎቱ በስፋት መሰጠት ጀምሯል። ለመጀመሪያ ጊዜ ጳጉሜ 5 2017 ዓ ም ነበር በአዲስ አበባ አራዳ ክፍለ ከተማ መሶብ የአንድ ማዕከል አገልግሎት ተመርቆ ስራውን የጀመረው። በዚህም 13 ተቋማት ከ107 በላይ አገልግሎቶችን እየ እየሰጡ ይገኛሉ። ሁለተኛው ደግሞ በቦሌ ክፍለ ከተማ የተጀመረው አገልግሎት ነው። ይህም አገልግሎት በመስከረም 2018 ነበር አገልግሎቱን መስጠት የጀመረው። እነዚህም 12 ተቋማት 96 አገልግሎቶችን በአንድ ላይ እየሰጡ ይገኛሉ። በአዲስ አበባ ከተማ አስተዳደር በአጠቃላይ አገልግሎቱን የሚሰጡ ተቋማት እንግዲህ እነዚህ ናቸው። የገቢዎች ቢሮ፣ የንግድ ቢሮ፣ የአሽከርካሪና ተሽከርካሪ ፍቃድ ቁጥጥር ባለስልጣን፣ የትራፊክ ማኔጅመንት ባለስልጣን፣ የኢንቨስትመንት ኮሚሽን፣ የሲቪል ምዝገባና ነዋሪነት አገልግሎት ኤጀንሲ፣ ስራና ክህሎት ቢሮ፣ የፕላንና ልማት ቢሮ፣ የግንባታ ፍቃድና ቁጥጥር ባለስልጣን፣ የመሬት ልማትና ማኔጅመንት ቢሮ፣ የመሬት ይዞታ ምዝገባና መረጃ ኤጀንሲ፣ የቤቶች ልማትና አስተዳደር ቢሮ አስራሶስተኛው ደግሞ ቤቶች ኮርፖሬሽን ናቸው። እነዚህ አስራ ሶስቱ ተቋማት ናቸው እንግዲህ በአጠቃላይ በአዲስ አበባ እየሰጡ የሚገኙት እነዚህም ተቋማት ከሁለት መቶ በላይ አገልግሎቶችን በእነዚህ ማዕከላት ውስጥ እየሰጡ ነው የሚገኙት ማለት ነው። መሶብ የአንድ ማዕከል አገልግሎት እንግዲህ በክልሎችም አሁን አሁን በደንብ በስፋት እየተስፋፋ ነው የሚገኘው አገልግሎቱ። አሁን ላይ በበርካታ ክልሎች የተጀመረ ሲሆን በሁሉም በሚባል ደረጃ ከመስከረም አንድ ጀምሮ የአገልግሎት እየተሰጠ ይገኛል። ምን ምን ጠቀሜታዎች ይኖሩታል የሚለውን ደግሞ እንመለከታለን። የመጀመሪያው እንግዲህ ዘላቂ የልማት ግቦች የሚደረገውን አስተዋጽኦ የበለጠ ያፋጥናል። ሁለተኛው ቀልጣፋና ተጠያቂነት እንዲሁም ደግሞ ተአማኒነት ያለውን አሰራር ከመዘርጋት አንጻር ይህ የአንድ መሶብ ማዕከል አገልግሎት እጅግ በጣም ብዙ ያግዛል ተብሎ ታምኖበታል። ሶስተኛው ደግሞ የአገልግሎት አሰጣጥን ያዘምናል። እንደሚታወቀው የአገልግሎት የሚሰጠው በተለይም ደግሞ ከወረቀት ነጻ በሆነ መንገድ በመሆኑ ና የተለያዩ ዲጂታል የሆኑ ቴክኖሎጂዎችን በመጠቀሙ ሳቢያ ይህ አገልግሎት ዘመናዊ በሆነ መንገድ አገልግሎቱ እንዲሰጥ እንደሚያግዝም እንዲሁ ታምኖበታል። ሌላኛው ደግሞ እንግዲህ አገልግሎት ፈላጊውን ውድ ጊዜና ጉልበት ከብክነት ይታደጋል ተብሎ ነው የታመነበት። በዚህ ረገድ እንግዲህ በተለይም ደግሞ ለምሳሌ የቤት ይዞታን ለማስጨረስ የሚሄድ አንድ ሰው በቀላሉ ከሶስት ከአራት ተቋማት በላይ መርገጥ ይጠበቅበታል። ይህንንም በሚያደርግበት ሰዓት ደግሞ ለተጨማሪ ወጪ ገንዘብ እንዲሁም ደግሞ ጊዜንም በእጅጉ የሚያባክን ነው የሚሆነው። ይህንን ሁሉ ደግሞ በአንድ ማዕከል ማግኘት መቻል ደግሞ የዚህን ሁሉ ጉልበቱንም ጊዜውንም ከመቆጠብ አንጻር እጅግ ትልቅ የሆነ አስተዋጽኦን እንደሚኖረው ነው የሚገመተው። ሌላው ጉቦና ሌብነትን እንደሚቀንስ በስፋት ታምኖበታል። በተለይም ደግሞ በተለያዩ መስሪያ ቤቶች ላይ ውጭ ላይ ቁጭ ብለው ጉዳይ እናስፈጽማለን የሚሉ በርካታ ሰዎች አሉ። በዚህም ሰዎች ላልተፈለገ ወጪ ብዙ ጊዜ ሲዳረጉ እንሰማለን። ይህ አገልግሎት ግን በዘመናዊ መንገድ ብቻ አገልግሎትን አግኝተው ወደ ቤታቸው እንዲመለሱ የራሱ የሆነ ከፍተኛ አስተዋጽኦ እንዲሁ እንደሚያበረክት የታመነበት ነው። ሌላኛው በህዝብና በመንግስት መካከል ያለውን ግንኙነት እንዲሁም ያጠናክራል። ዜጎች አገልግሎትን ለማግኘት አንድ ተቋም ሲሄዱ በቀላሉ አገልግሎትን ማግኘት የሚችሉ ከሆነ በመንግስት ላይ ያላቸው ተአማኒነት እንዲሁ ይጨምራል። እንግዲህ ይህ አገልግሎት በ2018 ምን ይጠበቅበታል የሚለውን ደግሞ እናነሳለን። በአገልግሎት ዘርፍ ያለውን ስብራት የሚጠግን ይሆናል ተብሎ እንዲሁ ታምኖበታል። በዘርፉ በይበልጥ ደግሞ ዘርፉን አሳድጎ በርካታ ማዕከላትን በአንድ ማቀናጀት ይጠበቅበታል። በዚህ ማዕከል ውስጥ ያልገቡ በርካታ ዘርፎች አሉ። እነሱን ዘርፎች ወደ ማዕከላቱ አስገብቶ ሁሉም ተቋማት በዚህ ማዕከል ውስጥ ብቻ በመገኘት ሁሉንም አገልግሎት ማግኘት እንዲችሉ ለማድረግ ይሰራል ተብሎም እንዲ ውቅር ተይዟል ማለት ነው። ሌላው ደግሞ በክልል ከተሞች ላይ ማስፋት ነው። ይህንን አገልግሎት በማስፋት ሰዎች አገልግሎቱን መጠቀም እንዲችሉ የ2018 ግብ ተይዟል ማለት ነው። መሶብ የአንድ ማዕከል አገልግሎትን በተመለከተ ያዝናቸው ነጥቦች የተመለከታችሁትን ይመስል ነበር። እኔ በዚሁ አጠናቀቅ ያለኝ